ሰላም አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? አላህ አልሐምዱሊላህ ረብል አለሚን ዛሬ ፈሪካ በዶሮ እንዴት እንደሚሰራ፣ ፈሪካ ማለት አጃ፣ የተከካ አጃ፣ በዶሮ እንዴት እንደሚሰራ አሰራሩን አብረና ያለን። እንደዚህ የኤሌክትሪክ ድስት ነው፣ ቅደነዋል፣ እንዲሞቅ ማለት ነው። ከዛ ግብአቶቹን እናዘጋጃለን፣ እስከዛ ድረስ ማለት ነው። አጃውን እንደዚህ እናጥባለን። ለየት ያለ አጃ ነው፣ የታሸገ እንደዚህ። ትንሽዬ ሽንኩርት ከጥፈን አረግን። አጃችንን እንደዚህ አጥበን አዘጋጅተናል። ትንሽዬ ዘይት ጨምርን። ከዛ ትንሽ እንዳለን ትንሽ ዘይት ዝብዳ ትንሽ ጨምርንበት ሽንኩርቱ ላይ ማለት ነው። ትንሽዬ ነጭ ሽንኩርት አርገብ፣ ትንሽዬ ነጭ ሽንኩርት፣ ቀይ ሽንኩርት፣ ዝብዳ፣ ዘይት አንድ ላይ እንዲ የበሰለ ነው። እሺ ሰባት አይነት ቅመም ቆንደ በርበሬ፣ የድንብላል ፓውደር፣ ከሙን፣ ቁርፉ፣ ቀረፋ ይህ በየአይነቱ ቅመም አንድ ላይ እንዲያዘጋጅተናል። ከዛ እንጨምርበታለን ያዘጋጀነውን ቅመም እንዲህ እንጨምርበታለን። ከዛ እጃውን እንዲህ እንጨምራለን ማለት ነው። እሺ ሙሉ ማጂ እንደዚህ እንጨምራለን። ከዛ ሁሉንም አንድ ላይ ነው ከላይ በላይ ጨምረን የምንለው። ሰብስክራይብ ላይ ኮመንት ሼር አድርጉ፣ አበረታቱኝ። መርመር ጣሪ ታሪክ ምግብ እያመጣሁላችሁ ነው። ፈሪካ ይባላል። በአጃ የሚሰራ ምግብ ማለት ነው። ከዛ የፈላ ውሃ እንዲጨምርንበት፣ ጨው ጨመርን፣ የፈላ ውሃ እንዲጨምርን። ከዛ ድስታችንን እንዲዘግተናል 26 ደቂቃ እናቆይና ከዛ አብረን እናያለን። ድስታችንን እንዲዘግተናል። እናንተ እኔ ይሄኛው ድስት ስላለ በዚህ ሰራው፣ እናንተ ደግሞ በማንኛውም ድስት መስራት ትችላላችሁ። ልክ እንደ ሀገራችን ቅንጬ ማለት ነው። እሳቱን ቀንሳችሁ፣ ውሃ ጨምራችሁ፣ ትንሽ የውሃ ጨምራችሁ፣ እሳቱን ቀንሳችሁ መጣት ትችላላችሁ። እኔ ይሄ ድስት ስላለ ነው ዘግቼ የሰራሁት። እሺ እዚህ ጋር ደግሞ ሽንኩርት ጎረድ ጎረድ አድርገን ሽንኩርት እናቁላላለን። የወይራ ዘይትን ጨምርና፣ እናንተ ኖርማል ዘይትን ከጨመራችሁ የሚስማማችሁን የወይራ ዘይትን ጨምርና ሽንኩርቱን እናግባላለን። እሺ፣ ተምር ሂንዲ ደግሞ በሙቀኋ ዘብስፈን ከዛ ሶሱን ብቻ እናወጣለን ማለት ነው። ተምር ሂንዲ ይኸው እንደዚህ ሶስ እናደርገዋለን ማለት ነው። በሙቀኋ ዘብስፈን ከዛ ወንፊት እናጣረዋለን። ድብስ ሩማን በትንሿ ሲኒ አንድ እንጨምራለን ከተምር ሂንዲ ጋራ። እዚህ ጋር ደግሞ በየአይነቱ ቃሪያ ሶስት አይነት ቢጫ፣ ቀይ፣ አረንጓዴ ቃሪያ እና አንድ ድንች፣ ካሮት ሙረባ ሙረባ አራት ማዘን አራት ማዘን ከትፈን እዚህ ላይ እንጨምራለን። አዘጋጅተናል እዚህ ላይ ጨምረን ነጭ ሽንኩርት የተለመቀጠ ነጭ ሽንኩርት አዘጋጅተናል። እት እንጨምርና እናቀላቅለዋለን። ቅመም ይሄንን ቅመም ጨመር ምርጥ ቅመም ነው። በነገራችን ላይ ስታውራሱ ማሻላ በጣም ደስ የሚል ሆነው ትንሽ እሱን ቅመም ጨመር እናቀላቅለዋለን። እናቀላቅለዋለን ትንሽዬ ጫወን ጨምርበታለን። ሚካሙን ቆንደ በርበሬ ጨምራለን ፍልፍል የሚያቃጠል ፓውደር ይሄ ደግሞ ኩዳር ሙሸከል ይሄ የፍሬ ዘሩ በየአይነቱ አታክልት ያለበት አትክልት ያለበት ማለት ነው። እዚህ ጋር ነጭ ሽንኩርት እንጨምርበታለን ድብስና ተመሪ ሂንዲ እያጣራ ነው። አንድ ላይ እናቀላቅላለን። ሎሚ ፍሬሽ ሎሚ እንጨምርበታለን። ከሙን ትንሽ ቆንደ በርበሬ እንጨምርበታለን። ቀደም ያሳየኋቸውን ቅመም እሱን እንጨምርበታለን ማለት ነው። ጫው እንጨምራለን ትንሽ። ከዛ እናስቀላቅለዋለን ትንሽ ዬ ደብርስ እንጨምርበታለን። ትንሽዬ ዬ ደብርስ እንጨምርበታለን ማለት ነው። ሰብስክራይብ ላይ ኮሜንት፣ ሼር አድርጉ አበረታቱኝ። ይሄ የፈሪካ ምግብ ነው። እዛ ጋ እንትንን አጃውን ጥገና፣ እዚህ ጋር ደግሞ እንደዚ ታፈልቱን እናበስሏለን ማለት ነው። ዘይት ዘይቱን የወይራ ዘይት ትንሽ እንጨምርበታለን እንደዚህ ሙሉ ዶሮ አጥበን አዘጋጅተናል። የሆድ እቃውን አውጥተን ምናምን እጥብ ተደርጎ እንዲ ተዘጋጅተዋል ማለት ነው። እሺ፣ ቅድም ተጠመን ነው ከተመርኩ እንዲ እዚ ላይ ደግሞ ትንሽ ይጨምርበታል ማለት ከዛ እዚ ጋ ይሄኛውን ያቀላቀል ነው፣ ድብስ ተምር እና ሎሚ ፍልፍል አስወድ ምናምን ቅመማ ቅመም አድርገን የወይራ ዘይት እንዳሳያችሁ ሁሉን እንደዚህ ቀምመን ከዛ ውስጡንም ላይሆንም እንዲያቀላቅለነዋል። እዛ ጋር ኩዳር እየሰራን ነው። እዚህ ጋር ደግሞ በኤሌትሪክ ውድስት አጃ እየሰራን ነው። እስኪ ከዛ መጨረሻው ምን ይሁን አብረን እናያለን። እሺ ትወዱታላችሁ። ሰብስክራይብ፣ ላይክ፣ ኮመንት ሼር አድርጉ። አጃችን እንደዚህ ያህል በስሏል። ከዛ ኩዳሩን እንድንጨምርበታለን ማለት ነው። ማሻላ በጣም ነው የሚጣፍጠው። ጎምዛዛ ነው፣ በጣም ነው የሚጣፍጠው። እሺ፣ ትወዱታላችሁ። ይኸው ኩዳሩ ከአጃው ጋር ተቀላቀለ እና እንደዚህ ነው ትላላችሁ። የቀነስ ነውን አጃና ኩዳር ያቀላቅጠናል። ከዛ እዚህ ውስጥ እንጨምራለን ማለት ነው። ዶሮ ውስጥ እንዲጨምርን ዶሮንውን አጃውንና ዳሩን አቀላቅለን አትክልቱን አቀላቅለን ከዛም ካልን በኋላ ውስጡ አስገብተን እንዲ ሰፍተን አዘጋጅተናል ማለት ነው። ዶሮችንን በዚህ መልኩ አዘጋጅተናል ሰፍተን ማለት ነው። በክርና በመርፌ ሳልሳና ከል ቱፋ ይሄንን ያዘጋጀነውን በአልሙኒየም ሽፍና አድርገን ለአንድ ሰዓት ዳቦ ቤት እናስገባለን። ከዛ አብረን እናያለን። እሺ፣ ሰብስክራይብ ኮመንት ሼር አድርጉ። እሺ፣ ኩደርና አጃው ይሄኛው ደግሞ ተምር ሂንዲ ሳልሳ ሳይገባ የተዘጋጀው ከድብስ ሩማን ጋር እሱን እንደዚህ እንቀላቀላለን። ዶሯችንን እንደዚህ ለአንድ ሰዓት አቆይተን እንዲበስዳለች እሚያምር? ከረር በዚያ ላይ ደግሞ ማሻላ ሲጣፍጥ፣ እንትን ያን ያንን ጉምዝዝ ያለ ነው ምናምን በጣም ደስ ይላል። ጣም ሞክሩት እሺ፣ ሰብስክራይብ ላይ ኮሜንት፣ ሼር አድርጎ። እንደዚህ የምናቀርበው ሳህን ላይ እናደርጋል፣ ባይሬክስ ላይ እናደርጋለን። የምናቀርብበት አጃው ከአታክልት ጋር እንዲ ይበስለዋል፣ ዶሮችንም እንደዚህ ይበስለዋል። እንደዚህ ካረግን በኋላ ሶሱን እንደዚህ ከላይ እንጨምርበታለን። ከዛ ድጋሜ ዳቦ ቤት እናስገባለን ማለት ነው። የሚገርም ምግብ ነው። ሞክሩት እሺ፣ ትወዱታላችሁ እሺ። ይኸውና እንደዚህ አልቋል። ድጋሜ ዳቦ ቤት ገብቶ ምናምን እንዲሚያምር ከረር ሆኗል። ይጣፍጣ ትወዱታላችሁ። ሰብስክራይብ ላይክ፣ ኮሜንት፣ ሼር አድርጉ እሺ ሰብስክራይብ ላይክ፣ ኮሜንት፣ ሼር አድርጉ። ፈሪካ በዶሮ ማለት ነው። ቅንጬ አጃ ማለት ነው። ሰብስክራይብ አድርጉ፣ አበረታቱ።